በፍራንክ ከኔ ጋር ከመጀመሪያው ጋር አገናኘሻት ስለመጥፈሪው ነው ዛሬ ይዤ

ይህ የአንተ ተንኮል ነው ሲጀመር። እሱ እንደዚህ ደግሞ ያስብ፣ እርግጠኛ ነኝ ተንኮል ሲጀመር። እኔ የምር በሪል ራሱ ሀይሚዬን አስጨንቀውብናል ብሩኬና ወንድሙ ሁነው ማለት ነው። የኔና ሀይሚዬ አይዞሽ እንግዲህ ቻይ ሁኚ እሺ፣ እኔ ልጨነቅልሽ የኔ ቆንጆ። ስማርት እኮ ነሽ የምር በሙያም። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ውድ እየተከበረች ውድ ቤተሰቦቼ እንዴት ናቸው? ሰላም ናችሁ? ወይኔ በጣም ሰላም ነኝ አልሐምዱሊላህ። እንደም ክርስቲያን ወንድሞቼ ሰላም ሰላም ብያለሁ። ያላችሁበት ያለ ሰላም ስነት አይለያችሁ ለቤቴ አዲስ ከሆናችሁ ሰብስክራይብ ላይ ታደርጉ። ዛሬም እና ብሩኬ ጉዳይ መጥቻለሁ ማለት ነው። የጣለው የለለ ነው እና ሀይሚዬ ነን እንለለሁበት እንዴት ትመጫለሽ? ብሩኬም ና ያላላትሽም ና ዝም ብለሽ ና የመጣሽው ኋላ ለም ወንድሙ እና ሙሽራው እንደዚህ ይደረጋል አይደረግም። እሱም እና ሀይሚዬ እኔ እናቴ እኔ ቅን ማለት ነው ትለያለሽ እኮ በቃ አፈርሽ እኮ የኔ ቆንጆ ለከቡሽ ላይ ነው የምትቀብጨው እና እና በጣም ደስ ይላል። ክብር ስትሰጪ ማለት ነው አንቺ እኮ ትበያለሽ የምር። እና ደግሞ ወጥሽ ጎርምኗል እንደት አለ። እንዴት ቁሌትስ ትሰሪ ያለሽ እኔ የሌለሁበት ያለማን ፍቃድ መጥተሽ ነው እያለ በጣም ነው ያስጨነቃት። ሀይሚዬ እኔ እናት እና ወጥሽ የማይጣፍጥን ጎርምኗል ነው አለ አለ። ሀይሚዬ ባለሙያ ስማርት ከሆናት የምር የምር በሁሉ ነገር ያደላትና በምፍታ ይጠብቆ ይተናል። ጽዕናት አንደኛ ሞይ አንደኛ ማሻላ። እኔ ሞይ አንደኛ ናት ሀይሚዬ፣ ሀቂቃ ማለት ነው። እና አይጣፍጥም ብትሎ የሚያምናቸው የለም፣ ግን ያው ፍራንክ ሆኖ በስተመጨረሻ ደስ ይላል። እንኳንም ፍራንክ ሆነ። ያው ሀይሚዬ ግን በጣም ተጨንቃብን ነበረ። እንግዲህ ብሩኬ ምላሹን ጠብቅ፣ ያው ታቃለ የንግስት ምላሽ እና ሀይሚዬም በጣም አናደውብናል። እንግዲህ የኔ ቆንጆ ሀይሚዬ ቻዩ የስራው ጸባይ ነው። እንግዲህ አዳዲስ ነገር መፍጠር እና ብሩኬም ተጨምሮ ያው ተጋግዘውን ተበላ አናድታል። ፕራንክ አድርገው ሙሽራ በዙ አጋጣሚ እንኳን ደስ አለህ፣ መልካም የትዳር የቀብቻ ዘመን ያደርግልህ፣ የደስታ የፍቅር ትዳር ያደርግልህ፣ መልካም ትዳር ብለናል። ያው በቅርብ ሰርጋለ በቅርብ እያገባል ብሎ ቡራችን

በጣም ይቅርታ ያለች ሀይሚዬን፣ በቃ መሬቱ በወጣኝ ነው ያለችው ፈርታ ማለት ነው። የኔ ቆንጆ ለካ እንደዚህ እሷ አክባሪ ነች። ትለያለሽ የምር እና በጣም ነው የተጨነቅሽው የደነገጥሽው። በጣም ይቅርታ አንተን እንገናኛለን ብላት ታውስ ሲትል ትል ብሩክ ያፈራን ከመሆኑን ካሜራማኑ ወጥቶልናል ማለት ነው። እና ሀይሚዬ አይዞሽ የእኔ እናት እና ዙር ምላሹን ደግሞ እንጠብቃለን። ማንንም አንሰማም፣ ብርክ የሚሰማህ የለም ማለት ነው። ብትናደድ ምን ብትል እና ሀይሚዬ ትለያለሽ የምር በሁሉ ነገር ያሟላሽ ነሽ። የሴቶች በላይ የሴቶች ንግስት ብትባይ አያንስሽም የምር የምር። እና ያላ ፍቅሩን ጨምሮ ጨማምሮ ይስጣችሁ። ፍቅር እስከ መቃብር ያድርግላችሁ።

በሀገራችን የምናፍቃቸው የምንወዳቸውን ውድ ቤተሰቦቻችንን በሰላም እያገናኘን፣ እንሻአላ ነገ ሌላ ቀን ነው። ያው ዛሬ ዛሬ አመት እየተባለን እያለን ዝም ብሎ ሳይሳካ ቀርተዋል። እንሻላ ሱ አላ ሲፈቅር ነው። ያው ሰው ያቅዳል አላ ሲል ነው ሁሉም ነገር የሚሆነ ቤት ኔረቤ አላ ስባን ታላ የቅዳችን የልባችን ሀጃ ብዙ ነው። የሁላችንንም አላህ ያሳካልን። ብሩኬና ሀይ ብዬ በጣም ነው የምንወዳችሁ የምናከብራችው። ሰላማችሁ ይብዛ። በፍቅር መካከል በፍቅራችሁ መሀከል የሚገባን የሰው መጋኛን ነው አላህ ያያዝላችሁ። እና ፍቅር መጨረሻው ሲያምር ነው። መጨረሻችሁን ያሳምርላችሁ የሁላችንንም መጨረሻ ያሳምርልን። እውነተኛ ፍቅር ይወፍቀን ያድን ለሁላችንም ማለት ነው። ከስመሳይ ሰው አላህ ይጠብቀን። ወደ ቤተሰቦች አላህ ይላለ ብዬ ወደድ ነው ማድረጋችው ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እና ብሩኬ ና ሀይሚ አንድ ላይ አርጁ። አንድ ላይ እና አርጅ ብለዋል ብሩኬ ማለት ነው። እኛ ምኞታችን ድዋችን ነው አንድ ላይ አርጁ። በመሀከል የሚገባን ነገር ፈጣሪ አለ የያዝላቸው እና ችግር መቼም የሰው ልጅ ሆኖ የማይቀጭ የለም። የሆነ ችግር ሲያጋጥማችሁ ለችግሩን ለመፍታት ሞክሩ። ከካሜራ ጀርባ ማለት ነው ዋፈሽ ስትሉ ነው ደስ የሚለን። የምር የምርና፣ የእናንተ ደስታ የኛም ደስታ ነው። ሁልጊዜ በፍቅር ያኖራችሁ ሁላችሁንም። ለላቪ ወደድ ነው ማድረጋችሁ። ወደ ቤተሰቦች በያላችሁበት ያለ ሰላም ዝናጣ አይለያችሁ። ፊያማን ፊያማኒላ